ትላንት በተደረጉት የእንግሊዝ ፕሪምየር ሊግ ጨዋታዎች ላይ በፉልሃምና ማንችስተር ሲቲ መካከል የተደረገው ጨዋታ ብዙ ታሪክ ያለው ተሀያ ጨዋታ ሆኗል። አንድ በአንድ የዘጠና ደቂቃ የፕሪምየር ሊግ ጨዋታ ዘጠኝ ጎል አየን። ሁለት ፉልሃም ለካምባ ካሰፍስፎ የነበረበትን አጋጣሚ አስተዋልን። ምክንያቱም አምስት ለአንድ በሆነ ውጤት ሲመራ ያስተኛል የአንድ ቡድን የበዛ የበላይነት ስለሆነ ከዚህ በኋላ ጎሉ ይሰፋ ይሆን እንጂ ፉልሃም አያንሰራራም የሚያስብል በጣም ብዙ ነገርም ስለነበረው፣ ጌሙ በነገራችን ላይ አምስት ለአራት መሆኑ ብቻ ሳይሆን፣ ለምሳሌ የሃላንድን እንኳን ብቻ ብንወስድ፣ ሁለት ጊዜ የግቡ ቋሚ መልሶበታል። ሃላንድ ትናንት ሀትሪክ ሰርቶ መውጣት ይችል ነበረ፣ እድለ ቢስ ስለነበረ ነበረ። ያስታውቃል፣ ጌሙን ላየው ሰው በደንብ ነው የሚያስታውቀው። ይሄንንም እንደዚሁ መረዳት ይቻላል። ከዛ ውጪ ግን በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት አሁን የደረጃ ሰንጠረዥን ለሚያይ ሰው ሁለት ብቻ ነው። ይሄ ደግሞ ትርጉም አለው። ይሄ ደግሞ የሚነግረን የሚያስረዳን ነገር አለ ሞር ፕሬሸር ኦን አርሰናል የሚለውን እና በማንቸስተር ሲቲ በኩል ደግሞ ይሄ የልብ ልብ የሚሰጥ እዛ አካባቢ ነን ያለነው አርሰናል ላይ ጫና እያሳደርን መቀጠል እንችላለን የሚል ስሜት የሚፈጥር ሆኖ ነው የምናገኘው። ከዛ እንደገና ትናንት ለማንቸስተር ሲቲ ጎል ካገቡ ተጫዋቾች መካከል አንደኛው ሃላንድ ነው። ሃላንድ በእንግሊዝ ፕሪምየር ሊግ መቶ ጎል ላይ ደረሰ። በጣም በሚገርም ሁኔታ በቀደም ከሊድስ ዩናይትድ ጋር ሲጫወቱ ሁለት ለዜሮ እየመሩ በኋላ ሶስት ለሁለት ሲያሸንፉ ማንቸስተር ሲቲዎች፣ ይህንን የማንቸስተር ሲቲን ድል ሃላንድ ጎል ሳያገባበት ሲቀር ኮሜንታተሮ ሲል የነበረው ነገር ምንድን ነው? ጥበቃው ይቀጥላል። የሃላንድ አንድ መቶኛ ጎል በእንግሊዝ ፕሪሚየር ሊግ መቼ ይሆን የሚመጣው? እንደገና ተበሳጭቶ ታየ። በዛ የሊድስ ጨዋታ ላይ ጎል አስቆጥሮ በመቶ አስር ጨዋታ መቶ ጎል ያገባው የመባል ጉጉት ነበረው። በቻለው ፍጥነት ሪከርድ ስለሆነ ታሪክ ስለሆነ ክብር ስለሆነ ግን በአንድ መቶ አስራ አንደኛው ጨዋታ ላይ ኤርሊንግ ብራውት ሃላንድ ለማንቸስተር ሲቲ በእንግሊዝ ፕሪምየር ሊግ ያገባቸው ጎሎች ብዛት አንድ መቶ ደረሱ። ይሄም ትልቅ ክብር ነው። እንግሊዝ ፕሪምየር ሊግ ላይ እስከ ዛሬ ድረስ ያየናቸው በጣም ጥሩ ጥሩ የሚባሉ የፊት መስመር ተጫዋቾች አሉ፣ ዋው የሚባሉ ምናልባት ለእንግሊዝ ፕሪምየር ሊግ ኦል ታይም ግሬትስ ምረጡ ስንባል ምርጫችን ስትራይከሮች ላይ ፎከስ የሚያደረግ ከሆነ፣ አጥቂዎች ላይ ትኩረት የሚያደርግ ከሆነ በቀላሉ ፒክ የምናረጋቸው ተጫዋቾች አሉ። እነሱ መቶ ጎል ላይ ለመድረስ ከፈጀባቸው የጨዋታ ብዛት ባነሰ መጠን ነው ሃላንድ የታሪክ ባለቤት የሆነው ለአለን ሺረር፣ ለሃሪኬን፣ ለሰርጂ ዋጉዌሮ፣ ለቴሪ ዳንኤል ኦንሪ፣ ለመሐመድ ሳላህ ያልተቻለውን ነው ሃላንድ የቻለው። አሁን የጠቀስኳቸው ተጫዋቾች ለእንግሊዝ ፕሪሚየር ሊግ ምን ማለት እንደሆኑ እኔም አንቺም አድማጩ ይገባናል። አለን ሺረር የእንግሊዝ ፕሪሚየር ሊግ የምንጊዜም ኮኮብ ግባግቢ ነው። ቴሪ ዳኒል ኦንሪ የአርሰናል የምንጊዜም ኮከብ ግባግቢ ነው። ሰርጂዮ አጉዌሮ በማንቸስተር ሲቲ ቤት ባለትልቅ ታሪክ ነው። የብዙ ጎል ባለቤት ብቻ ሳይሆን የማይረሳ ጎል ባለቤትም ነው። አስፈሪ አጥቂ ነው። ማሐመድ ሳላህ ለሊቨርፑል ዋንጫ ማሸነፍ ብቻውን ምክንያት መሆን የሚያስችል አቅም ያለው ጎበዝ ጎል አስቆጣሪ ነው። ሃሪኬን የቶተናም የምንጊዜም ኮከብ ግብ አስቆጣሪ ነው። እነዚህ ተጫዋቾች ፕሪሚየር ሊጉን አድምቀዋል፣ በፕሪሚየር ሊጉ ከብረዋል፣ በፕሪሚየር ሊጉ ማንነታቸውን በደንብ አድርገው አሳይተዋል። ዲናይ ማድረግ አይቻልም። ይሄንን የእነሱን ሌቭል ከፍ ያለ ነው የሚለውን ነገር እኔና እነሱ መቶኛ ጎል ላይ ለመድረስ የፈጀባቸው የጨዋታ ብዛት ከሃላንድ ጋር ሲነጻጸር የሃላንድ የአዲስ ታሪክ ባለቤት መሆን ይመጣል። እዚህ ጋ ሳምሪ አንድ አለን። ሽረር 124 ጨዋታ ነው የፈጀበት መቶ ጎል ለማግባት በፕሪሚየር ሊጉ። ሃሪኬን 141 ጨዋታ ነው፣ ሰርጆ አጉሮ 147፣ ሄንሪ 160፣ መሐመድ ሳላ 162 ጎሎች። መቶ ጎል ላይ ለመድረስ 162 ጨዋታዎች አስፈልገውታል። ፋስትስት 100 ፕሪሚየር ሊግ ጎልስ ላይ ለመድረስ ፈጣኑ ሃላንድ ነው። እነዚህን ሰዎች በማነጻሪያነት እናንሳ እንጂ መጀመሪያ ምንድን ነበር ሲባል የነበረው ሃላንድ ከቦርሻ ዶርትሙንድ ወደ ማንቸስተር ሲቲ ተጫዋችነት ሲቀየር ቦርሻ ዶርትሙንድ እያለ ለኖርዌይ ሲጫወት ከዛ በፊት በነበረባቸው ክለቦች ጎልቀልዱ ነው እኮ ስሙ ጎል ቀልዱ ነው የምርም ሳቁ ሰዎች፣ ባለሙያዎች ፕሪሚየር ሊግ እንደ ጀርመን ቡንደስ ሊግ አይደለም። በፕሪሚየር ሊጉ ይህ አይቻልም። ፕሪሚየር ሊጉ ኢትስ ዲፍረንት ነገር በጣም የተለየ ነገር ነው። ስለዚህ ከሃላንድ በቦርሻ ዶርትሙንድ እና ከዛ በፊት በነበረባቸው ክለቦች ኢንክሉዲንግ በብሔራዊ ቡድን ያደርጋቸው ከነበሩት ነገሮች ጋራ ተቀራራቢ ነገር አልጠብቅም። አይሆንም ፕሪሚየር ሊጉን አልተረዳችሁትም፣ ፕሪሚየር ሊጉን አላወቃችሁትም አይነት አስተያየት ሲሰጥ ነበረ። የመጀመሪያው የውድድር አመት ላይ እነዚህን ሰዎች አንደ በተቅ ቁጥብ አደረጋቸው። የመጀመሪያው የውድድር አመት ላይ ነምበር ኦፍ ጌምስ ኤንድ ነምበር ኦፍ ጎልስ ሲነጻጸሩ ሚገርም ሪከርድ አላመጣም። ከዛ በአንድ የውድድር አመት በእንግሊዝ ፕሪሚየር ሊግ ማንም አግብቶት የማያውቀውን የጎል መጠን አላገባም። እጅ ከመስጠት ውጭ ምንም አማራጭ የለም። የዘንድሮ ሃላንድ ደግሞ ይለያል አለ ዘንድሮ ሃላንድ በቻምፒዮንስ ሊግ፣ በፕሪምየር ሊግ፣ በብሔራዊ ቡድን እያገባ ያለው ጎልና እያደረገ ያለው የጨዋታ ተሳትፎ ተመጣጣኝ አደለም። የጎሉ ቁጥር ይበልጣል። ዋን ፕላስ ነው ሁልጊዜ የእሱ ሬሽ በአምሳ ዘጠኝ ጨዋታ ስልሳ ሁለት ጎል አገባ አይነት ነገር ነው የምትሰሚው ሁሌ የጨዋታው ቁጥር ያንስና ጎሉ ለማንም ለብዙ ተጫዋቾች እንደዚህ አይነት ነገር አትሰሜም። ዜሮ ነጥብ ስምንት ዜሮ ነጥብ ሰባት ዜሮ ነጥብ ምናምን አካባቢ ነው የተለመደው እንጂ ዋን ፖይንት ምናምን ሬጉላርሊ ሊግም እየቀየርሽ ክለብም እየቀየርሽ ኦፖነንቶችሽ የበለጠ ታፍም እየሆኑ እንደውም ያን የነበረው ክርክር እኮ ሃላንድ እንደዚህ አረገ ምናምን ሲባል ኖሮ ነው ፕሪሚየር ሊግ ላይ እንደዚህ አረገ ሲባል ቻምፒዮንስ ሊግ ላይም እኮ ቀድሞ ሀምሳ ጎል ያገባው እሱ እኮ ነው። የማንም አምሳ ጎል የእሱን ያህል ፈጣን አደል ፈጥኖ በሻምፒዮንስ ሊግ ሀምሳ ጎል ለመድረስ ሃላንድን አሁንም መጠጠሪው። ስለዚህ ተወደደም ተጠላም አሁን እነዛው ሰዎች ሀሳባቸውን ቀይረዋል። ከገሌና ከገሌ አንዱን ምረጥ ምናምን ሲባሉ ሃላንድን ድሮፕ ማድረግ ከብዷቸዋል። አዋለ ጌሙን እንደዚህ ያለ ነገር ሲጠያየቁ ማለት ነው በጉብዝና ነው እጅ ያሰጠው። እኔ ከወዳጆቼ የጋራ ስሆን ኳሳይ ሃላንድን ሞኙ ብዬ ነው የምገልጸው። ለእኔ እንደዛ ነው። ጅል ነገር ነው ይመስለኝ፣ ሞኝ ነገር ነው ይመስለኝ። አይምሬ ስለሆነ ነው። ሌላ ካራክተር ምናምን አይችበት አይደለ? የእውነት ለመናገር ማለት በቃ ይሄ ለስራው ለሜዳ ላይ ተግባሩ ራስን ለማዘጋጀት ዋጋ ለመክፈል አለመርካት፣ አለመጥገብ፣ ይሄን ለመኩራራት ጊዜ ማጣት፣ ሀንት ማድረግ። ሀንት ማድረግ ማለት ክብሮችን፣ ሪከርዶችን ከዚህ በፊት ትልልቅ በምንላቸው ተጫዋቾች የተሰሩትን ነገር ሰርቶ መገኘት ፈጽሞ አሟልቶ መገኘት አያስፈራሽም። እንዲህ እንዲህ እያለ ሲመጣ ክሪኤትድ ነው እንጂ የተወለደ ውሎ አይመስለኝ። ገብርኤል ነው ምንሽ ክሪኤትድ ነው ይመስለኝ። እንዲህ እንዲህ ነው የሚለው ሲሄድ፣ ይህ ሁኔታው፣ ሰውነቱ፣ እንደገና ደግሞ ከሰውነቱ ጋር ያለው ቅልጥፍና እንደዚህ እንደዚህ ምናምን ስታየው ለብዙ ሰዎች ቀላል አይደለም ያንን ነገር ማድረግ የተወሰኑ ሰዎች ሊያደርጉ የሚችሉት ነው። ከነዛ ውስጥ አንዱ ሃላንድ ነው እና በጣም የተለየ ተጫዋች እንደሆነ እናውቃለን። ይሄኛው የውድድር አመት ደግሞ ለኤርሊንግ ሃላንድ በጣም ብዙ የተለዩ ነገሮች ይዞ እየመጣ ነው ብለን ከዚህ በፊት ፕሮግራም መስራታችንን አስታውሳለሁ። ገና ጃና የሚሰብራቸው ሪከርዶች እንዳሉ ያስታውቃል። ጥሩ ብቃት ላይ ነው የሚገኘው። በተወሰኑ ጨዋታዎች ላይ የጎሎችን ሳያስቆጠር መቅረቱ ትንሽ አዘጊቶት ሊሆን ይችል ይሆናል እንጂ ከዚህም በኋላ ሌሎች ሪከርዶችንም በፕሪሚየር ሊጉ ላይ የመሰባበር እድሉ በጣም ሰፊ እንደሆነ ነው እያየን ያለ ነው። በዛ ላይ ደግሞ ጥሩ ነገር ሁልጊዜ ጊዜ በፍላጎት ውስጥ ነው እሱ በጣም ዝም ብሎ በዘጠናኛ ደቂቃውም ላይ ብታየው በፍላጎት ውስጥ ነው፣ በመጀመሪያ ደቂቃም ላይ ብታየው በፍላጎት ውስጥ ነው። በዛ ጨዋታ ላይ ጥሩ ፐርፎርማንስ እያሳየ ላይሆን እኮ ይችላል፣ ግን ፍላጎቱ ግን እስከ መጨረሻው ደቂቃ ድረስ አለ በጨዋታዎች ላይ እና በጣም ጥሩ የውድድር አመት ነው። በዛ ላይ ደግሞ የሚጋሩኝ ከሆነ አድማጮች አላውቅም እንጂ የዩትዩብ ቻናል ከፍቶ አኗኗሩን ትጋቱን ካሳየ በኋላ ስለ ኤርሊንግ ሃላንድ ያለን ክብር የበለጠ ከፍ የሚልበትን እድል የፈጠረ ይመስለኛል። እኔ እንደዛ ተሰምቶኛል። በአንድ ወቅት የሆኑ ሰዎች አይችሉም ብለውች ነበራ። አይችልም ነው ያሉት አሁንም እኮ አለ አይችልም እኮ። አንተ አሁን አንተ ወደ ሌላ ሙሉ ለሙሉ ኳስ አይችልም ወደሚለው መወሰድ የለበትም ያሉት፣ ግን ያኔ እንደዛ ነው አይችልም እኮ። ግን እንረዳዋለን። ይሄኛው አባባል ይሄኛው አገላለጽ የመጣበትን መንገድ እንረዳዋለን። መቼም አይችልም ሲባል በቃ ሙሉ ለሙሉ ኳስ አይችልም መጫወት አይችልም ሳይሆን የጨዋታ ተሳትፎ ከጎል እና ጎል ጋራ ብቻ የተገደበ ነው። ሌሎች ይህንን አሻሽሏል በደንብ ሌሎች ነገሮች ላይ ያለው አስተዋጽኦ ምንም ነው በሚል ሀሳብ የተሰጠ አስተያየት እንደሆነ እረዳለሁ። እና እርሊንግ ሃላንድ ይችላል፣ ግን ያው ነው ይህንን ነው ከስምንት ወራት በኋላ አሁን እነዚያ ሰዎች ካሉሽ ይችላል ብያለሁ፣ እጅ ሰጥቻለሁ። አርፋችሁ ተቀመጡ። ሰውየው የሚፋታ አይነት ነገር አይደለም በይ። አይ ምንድነው መሰለሽ፣ ያው ዞሮ ዞሮ ለሁላችንም ይሄኛው ፎርፌን ያነሳ ነው ነው፣ ግን ለሁላችንም የሚሆነው ነገር እግር ኳስ በሚና ነው እግር ኳስ የሚና ጨዋታ ነው። በሚና ክፍፍል ውስጥ ሆነሽ የምትጫወቹ ጨዋታ ነው አይደል? የበረኛ ሚና አለው የሚለካው በዋናነት በዛ ነው። አሁን ኤክስትራ የሆኑ ነገሮች ሪስፖንስብሊቲዎች፣ ምናምን እየሰጡት ሊሆን ይችላል እንጂ ፉል ባኮች ሚናቸው ይታወቃል። ሴንተር ባኮች፣ ሚድፊልደሮች፣ ስድስት ቁጥር፣ ስምንት ቁጥር፣ ዘጠኝ ቁጥር ምናምን፣ አስር ቁጥር የሚጫወቱ ተጫዋቾች በምን ይለኩ? ምንድነው መዘኛቸው? ከነሱ ምን ይጠበቃል የሚለው ነገር ይታወቃል። ሃላንድ መለካት ያለበት እንደ ሜሲ በመሆንና ባለመሆን አይደለም። ሃላንድ መለካት ያለበት እንደ ነይማር በመሆንና ባለመሆን አይደለም። ሃላንድ መለካት ያለበት የተሰጠውን ሚና አጥቂ ዘጠኝ ቁጥር ቦታ ላይ እንደሚጫወት ተጫዋች የሚጠበቅበትን ግዴታ እያሟላ ነው ወይ የሚለውን ጥያቄ ስንመልስ ነው። የሃላንድ ጥያቄ የሚያበቃው እዛ ጋራ ነው። ከዛ ደግሞ የተትረፈረፈ ነው እያደረገ ያለው ነው። ይህንን ነው ማንሳት የምንችለው የመጨረሻ ከማንቸስተር ሲቲ ጋር በተያዘ እንደ ሃላንድ ብቻ ብለን ዝም እንዳንል ሁለት ለዜሮ እየመራ ሶስት ለሁለት ለማሸነፍ ተገደደ። ያውም ናይኒ ፕላስ ሚኒትስ ላይ አምስት ለአንድ እየመራ አምስት ለአራት ሆኖ ጭንቅ ውስጥ መግባት ከየት ያመጣው ባህሪ ነው? ሲቲ ይችን ከበቀደሙ ጨዋታ ጋር አያይዘን ስናነሳት ነበራል። በፕሪምየር ሊጉ ላይ ሁለት ለዜሮ እየመራ ከሊድስ ጋር በነበረው ጨዋታ ላይ ሁለታቻ የሆነበት አጋጣሚ ራሱ በጣም ሲያስገርም ነበር። እኛም በፕሮግራማችን ላይ አንስተ ነው ተነጋግረንበታል ና አሁንም ደግሞ ሲደገም በጣም በጣም ነው የሚያስገርመው። የትላንቱ ደግሞ ባሰ። ምክንያቱም በፉልሃም በኩል ተከታታይ ሶስት ጨዋታዎች የተቆጠሩ ሶስት ጎሎች የተቆጠሩት ከሀምሳ ሰባተኛው ደቂቃ በኋላ ነው እና የመጀመሪያውና አርባ አምስት ሶስት ለዜሮ በሆነ ውጤት ሲመራ ነበረ ሲቲ ከዛ በኋላ ነው እንደገና ሶስት ለአንድ የሆነው ጨዋታው። አርባ ሰባተኛ ደቂቃ አካባቢ ላይ ስሚዝሮ ጎል አስቆጥሮ ማለት ነው። ከዛ በኋላ እንደገና በፎደንና እንደዚሁ በርጊ ደግሞ በራሱ ላይ ጎል ስላስቆጠረ ይሄ አምስት ለአንድ ሆነ ማለት ነው። እንዲሁም በጣም ነገሩን የከፋ የሚያደርገው እንደዚህ ሲገለጽ ነው። በነገራችን ላይ ልክ አምስት ለአንድ በሆነ ውጤት ላይ ሲሆኑ ሲቲ ይስት ነበረ እና ስድስት ለአንድ፣ ሰባት ለአንድ ምናምን ሊሆን የሚችልበት እድል ነበረ ግን በድንገት ፉልሃም አንሰራራ። አሁን ሁለት ነገሮች ናቸው። የማንቸስተር ሲቲን ዲፌንሲቭ ኳሊቲ እንድትጠይቅ ያረግሻል፣ ምክንያቱም ኮንሲድ እያደረገ ነው። ማንቸስተር ሲቲ በሁለት ጨዋታዎች ስድስት ጎል ገባበት ማለት ዶናሩማንም ቀጥረሽ በዓለም ላይ ምርጥ ከሚባሉት ግብ ጠባቂዎች አንዱ ሆኖ እሱንም ቀጥረሽ በሁለት ጨዋታ ስድስት ጎል፣ ይሄ ማለት በሁለት ጨዋታ በአማካይ ሶስት ሶስት ጎሎችን እያስተናገድሽ ነው ማለት ነው። ሲሆን ልክ አይደለም። ውጤት ለማስጠበቅ የምትለፊ መሆን የለብሽም። አምስት ለአንድ የመራሹ ጨዋታ ላይ አንዴ ሊያጋጥም ይችላል በሆኑ በሆኑ መዘናጋቶች፣ ግን ሁለት ለዜሮ መርተሽ ሁለት እኩል ስትሆኝ፣ አምስት ለአንድ መርተሽ አምስት ለአራት ስትሆኝ ግን ጋርዲዮላ አድሬስ ማድረግ ያለበት የሆነ ነገር አለ ማለት ነው። ሌላ ነገር አይደለም እንደ በጎ ደግሞ መነሳት ያለበት ሃላንድ፣ አምስት ለአንድ በሆነ ውጤት ማንችስተር ሲቲ መራ ሲባል ወይም ጨዋታውን አምስት ለአራት በሆነ ውጤት አሸነፈ ሲባል ጠዋት ከእንቅልፉ ሲነሳ አንድ ሰው ጨዋታውን ሲቲ እንዴት ሆነ ትናንት ብሎ ቢጠይቅ አምስት ለአራት አሸነፈ ሲባል አብዛኞቻችን የምንጠብቀው ሀትሪክ ወይም ሀትሪክ ፕላስ ሰርቷል ነው። ሃላንድ ሃላንድ አንድ ነው ያገባው። በቀደመም ስልሽ ነበር ሶስት ሲያገቡ ምንም አላገባም። አምስት ሲያገቡ አንድ ብቻ ነው ያገባው ሃላንድ። ይሄ ማለት ከሌሎች ሶርሶች ማንቸስተር ሲቲ ጎል ማግኘት በደንብ እየቻለ ነው ማለት ነው። ታይጃኒ ራይንደርስ አግብተዋል፣ ፊልፎደን አግብተዋል፣ ዶኩ አግብተዋል። ዶኩ ሂ ወዘ ስታር ፕሌየር አሁንም ትናንትናም አሲስት ያደርጋል ጎል ያገባል የሚገርሙ ነገሮችን ነው አጠቃላይ ሲያደርግ የነበረው። ስለዚህ ይሄ ለማንቸስተር ሲቲ በበጎ የምትወስጃቸው እንደገና ደግሞ አይ ምላሽ የሚፈልጉ ዝግጅት የሚፈልጉ ነገሮችም አሉት የምትይባቸው ናቸው። ምንም ተባለምን ግን አሁን በሲቲና በአርሰናል መካከል ያለው ነጥብ ልዩነት ሁለት ብቻ ነው። ዛሬ አርሰናል ጨዋታ አለሁ ከብሬንትፎርድ ጋር ነው። ድረሱልኝ፣ ከጎኔ ቁሙ ብሏል አርቴታ። ስቴዲየሙን ቀውጤ አድርጉት፣ ፑሻስ ብሏል እንትን አርጉን ብሎ በጣም አበረታቱ። ከመጀመሪያው ጀምሮ ብሬንትፎርድን ማሸነፍ አለብን። የዚህ ጨዋታ ፋይዳው የዚህ ጨዋታ ትርጉሙ በጣም ብዙ ነው ብሏል። ለብቻው እንመለስበታለን። ስለ ሉክሻው እንድንነጋገር ቀሪዎቹን ደቂቃዎች ብናደርግ ደስ ይለኛል። እሺ፣ ደስ ይለኛል። ባርኔጣ አላረኩም እንጂ በዘንድሮ የውድድር ዓመት ባርኔጣዬን ከማነሳላቸው ተጫዋቾች መካከል አንደኛው የዩናይትድ ሉክሻው ነው። ባርኔጣ አላረኩም እንጂ ቅድም በሃላንድ ምክንያት እጃችንን አጋጨን እንጂ መስማማትሽንም አላቅም። ለሉክሻው ይሄ ይገባዋል ብለሽ ግን ለሉክሻው እጄን ማጋጭበት ብዙ ምክንያት አለኝ። ሉክሻው ለማንቸስተር ዩናይትድ በዘንድሮ የውድድር ዓመት ቤስት አገልጋዮች ከምትያቸው ተጫዋቾች መካከል አንዱ ነው። የእውነት ለመናገር አሁንም ይሄ አፈር ልሶ መነሳት የሚባል አይነት ነገር ነው። ለሉክሻው የምጠቀመው እንደዛ ነው። ፊልም ማድረገው እንደዛ ነው የሚሰማኝ ለምን እንደዛ ይሰማሃል ብባል፣ የማንቸስተር ዩናይትድ ደጋፊዎች በተለያዩ የሶሻል ሚዲያ ፕላትፎርሞች በሜንስትሪም ሚዲያዎች ላይ በሚጽፏቸው ኮሜንቶች ስሜቶቻቸው እንዲታወቅ ያደርጉ ነበረ። ከመቼ ጀምሮ? አሞሪም ከተቀጠረበት ጊዜ አንስቶ አሞሪም ከተቀጠረበት ጊዜ አንስቶ ምንድን ነበረ የነበረው የብዙዎቹ የዩናይትድ ደጋፊዎች የውይይት ርዕስ? እነማን ከዩናይትድ ጋር ይቆዩ፣ እነማን ይሰናበቱ፣ አዲስ ቡድን ለመገንባት የሚያስችል አቅም ካለን የት የት ቦታ ላይ ራሳችንን እናጠናክር፣ ማንን እናሰናብት፣ ማንን እናሰንብት የሚል ጥያቄ ሲነሳ ሉክ ሻውን በተመለከተ አብዛኛው የማንቸስተር ዩናይትድ ደጋፊ በደጅም ያለው በእኔ እምነት በአገር ቤትም ያሉት የዩናይትድ ደጋፊዎች ተመሳሳይ ስሜት አላቸው ሉክሻው ይበቃዋል የሚል ከ2014 15 የውድድር ዓመት አንስቶ ነው ሉክሻውና ማንቸስተር ዩናይትድ አብረው መሆን የጀመሩት የሁለቱ አብረው መሆን ውስጥ በጎ ነገሮች አሉ የሁለቱ አብረው መሆን ውስጥ አስቸጋሪ ነገሮችም ደግሞ አሉ ለምን የምንላቸው ለምን ለማለት የምንገደድባቸው አንድ ስለ ሉክሻው ምን ተመቸህ ብትኝ የማነሳው ነገር ምንድን ነው መሰለሽ፣ ሰላሳ ሁለት ዓመት በጋዜጠኝነት ሙያ ሰርቻለሁ ይላል ጸሐፊው። ሉክሻውን አነጋገረው እና በዚህ ሰላሳ ሁለት ዓመት የጋዜጠኝነት ህይወቴ እንዲህ ያለ ግልጽነት እንደዚህ ያለ ኃላፊነትን የመውሰድ ሌላ ማንም ላይ ጣትን ሳይቀስር ይሄ አንገት የሚያስደፋው የማንቸስተር ዩናይትድ ያለፉት አመታት ማቃት መቸገር ተጠያቂ ሆኔ ነኝ ይላል እኛ ተጫዋቾች ነን ይላል አፍ የለንም የማንቸስተር ዩናይትድን ደጋፊ ይሄ እኮ የሆነው በዚህ ምክንያት ነው ይሄንን በዚህ ተረዱት ይሄንን እኮ እንደዚህ ባይሆንብን ኖሮ እንደዚህ ይሆናል እያልን ኤክስኪዩዝ የምንሰጥበት ምንም ምክንያት የለም የማንቸስተር ዩናይትድ ደጋፊ የሚገባውን አላገኘም። ፒሪድ አለቀ። የማንቸስተር ዩናይትድ ደጋፊ ሰበብ ምክንያት ምናምን ሰልችቶታል። ይሄም ትልቅ እውነት ነው። የለም በቃ ምንም አያስፈልግም። እኛንን ኃላፊነቱን መውሰድ ያለብን የማንቸስተር ዩናይትድን ማሊያ ለብሰን መገኘት የለብንም አብዛኞቻችን። አል እንዲህ ያለ ኦነስቲ አይቻላቅም ነው የሚለው ጸሐፊ። ሰርቲቱ ይርስ ሰላሳ ሁለት ዓመት በዚህ ሙያ ሰርቻለሁ። ብዙ ተጫዋቾችን ብዙ አሰልጣኞችን ብዙ የሚመለከታቸውን ሰዎች ጋር የማውራት የማነጋገር እድል ነበረኝ። የሆነ ነገር ሲበላሽ ኮሌክቲቭሊ ተሳስተናል ምናምን ብለሽ የጋራ ታረጊዋለሽ። ወይም እንደዚህ ሆኖ ነው ወይም እንደዚህ ሆኖ ነው ወይም እንደዛ ሆኖ ነው ምናምን ነው የምትይው። ሉክሻው ግን ወደ ራሱ ነው ያየው። መወገዝ ያለብን አፍ የለኝም ነው ለማንቸስተር ዩናይትድ መሆን ያለብን ሞ የቻልነውን ያህል አይደለም። አሁን አሁን የምናደረገውን ያህል አይደለም። ከዚህ በላይ መሆን መቻል አለብን። ዋጋው ክብሩ የማንቸስተር ዩናይትድ ተጫዋች መሆን ስሜቱ ከገባን ይላል። ይህንን በጣም እወደዋለሁ። ኢንትሮቨርት መሆን ጥሩ ነው። ኢንትሮቨርት መሆን ማለት የሆነ አካል ላይ የምታላከኪው ነገር አይደለ። መሆን ያለበት የራስሽን ድርሻ ነው የምትወስጂው። የሚላከክበት አካል እኮ ስለሌለ አይደለም ግን አንቺ የራስሽን ድርሻ ቀንሽ እስኪ የስህተት ድርሻ ለማንቸስተር ዩናይትድ መዳከም ምክንያት ከሆንሽ ያንን የአንቺን ምክንያትነት ስትቀንሽ የማንቸስተር ዩናይትድ ድክመት ቢያንስ በአንቺ መስተካከል ይቀንሳላል። ስለዚህ ኤክስትሮቨርት ሳይሆን ወይም ወደ ውጭ የሚላክ ወደ ውጭ የሚወረውር ሳይሆን ወደ ራሱ ወሰደና ይህን ተናገረ። ይሄ ኦነስቲ ሉክሻውን ይረዳዋል ነው የመጀመሪያው ነገር። እውነቱም ደግሞ ይሄ ነው። ባለፈው ዚ አትሌቲክ አንድ ጥያቄ ጠይቀው ነበር። የማንቸስተር ዩናይትድ ደጋፊዎች ለማንቸስተር ዩናይትድ እንደዚህ መሆን ማን ነው ተጠያቂው? ብሎ አብዛኛው የዩናይትድ ደጋፊ ተጫዋቾቹ ነው ያሉ። ተጫዋቾቹ ግን ይሽቆረመሙ ነበረ። ተጫዋቾቹ ግን ያለግሙ ነበረ። ሁለት ቀን እረፍት ሲሰጣቸው አሜሪካ የመሄድ ገት አላቸው። ዚስ ኢዝ ሮንግ፣ ዚስ ኢዝ ቶታል አን አክሰፕተብል። የቀድሞዎቹ የማንችስተር ዩናይትድ ተጫዋቾች በልምምድ ስፍራ ላይ ሲገኙ እነ ማርከስ ራሽፎርድ ልምምዱ ላይ የሚሰጡት ያነሰ ትኩረት ፔንፉል ነው ሲሉ ሰምቻለሁ እነ ፖሊስ ኮል። ስለዚህ የመጀመሪያው ሉክ ሻው እኛ ነን። ለዩናይትድ ደጋፊ ከዚህ በኋላ ካልሰጠኸው አታብረራለት ትተዊድ በቃ ሂድ። የማንቸስተር ዩናይትድ ክብር እንዲመለስ የመልፋት ዝግጁነት ቆራጥነት ከሌለ ትክክለኛው ቦታ ላይ አይደለህም እያለ ብቻ ራሱን ያሄሳል የማንቸስተር ዩናይትድ ደጋፊዎች ሉክሻው ክለባቸውን እንዲለቅ ከሚፈልጓቸው ተጫዋቾች መካከል አንዱ ሲያደርጉት ስለማይችል አይደለም በሚናው ጎበዝ ስላልሆነ አይደለም ሁለት ምክንያቶች ናቸው ያሉት በዋናነት አንድ ማንቸስተር ዩናይትድ እንደ ቡድን በጣም እየተቸገረ ነው ሁለት ሉክሻው በተደጋጋሚ እየተጎዳ ነው በቀደም ስጦታ እየሰጡት ነበር ለማንቸስተር ዩናይትድ ያደረከው ጨዋታ ሶስት መቶ ደረሰ፣ ቴንኪዩ ብለው ማስታወሻ ቤቱ የሚሰቅለው ነገር ሰጥተውታል። አሁን በማንቸስተር ዩናይትድ ቤት ካሉ ተጫዋቾች ረጅም ጊዜ ከዩናይትድ ጋር የቆየው ሉክሻው ነው። ሶስት መቶ ነው የጨዋታው ብዛት። ብሩኖ ፈርናንዴዝ ከሉክሻው በግማሽ ያንሳል። ዩናይትድን በመቀላቀል ያኛው አስር ዓመት ከሆነ ይህ አምስት ዓመት እንደማለት ሶስት መቶ ሶስት ጨዋታ ተጫውቷል። ኢንጁሪ በጣም የሚለው የሚመጣው እዚህ ጋር ነው። ቶሎ እንደም አይምሯችን ከሉክ ሾው ጋር የሚያያዘው ከጉዳት ጋር ይመስለኛል። ምክንያቱም ረጅም ጊዜ በጉዳት ምክንያት አገልግሎት ያልሰጠባቸው ጨዋታዎች ብዙ ናቸው። ደግሞ ለየት የሚያደርገው ይጎዳና ተመልሶ ወደ ሜዳ ይመጣል። ከዛ ብዙ አይቆይም አገረሽ እንደገና ደግሞ ይጎዳል እና በዚህኛው የውድድር አመት ነው እንደውም በጣም ወጥ የሆነ ነገር እያሳየ የመጣው ባለፈው የውድድር አመት ሲዝኑ ሊያልቅ አካባቢ የሆነ አጋማሽ ላይ ይሁን ብቻ ወደ ሜዳ ተመለሰ። ከዛ በኋላ በዚህኛው የውድድር አመት ደግሞ በጣም ወጥ የሚባል አቋም እያሳየ ነው የሚገኘው እና እንዳልከው አሁን ሉክ ሾ ሲባል እኔ ቶሎ ብሎ አእምሮ የሚመጣልኝ እንዴት በጉዳት እንደሚሰቃይ ነው፣ ሁሉ ጊዜ የማስበው። አንድ ጊዜ ሉዊ ቫን ሃል ምናለኛ አለ ማንቸስተር ዩናይትድን ለሚያክል ቡድን የመጫወት ትርጉም ሊገባችሁ ይገባል አለኛል። በቀደም ስለ ትሮሳርድ ስናውራ አንዱ የተነጋገር ነው ወይም ያነሳ ነው ሀሳብ ቢንግ አቬለብል ነው። ሁልጊዜ ሁልጊዜ ዝግጁ መሆን አለ መኖር ለአሰልጣኞች ለምርጫ ዝግጁ መሆን ነው። እንግዲህ ጉዳትን ለማራቅ የሚሰሩ ስራዎች አሉ። ጉዳትን ለመከላከል ወይም ለመቋቋም የሚረዱ ራስን የማጠንከር ስራዎች ምናምን ይሰራሉ። አንዳንዴ ድለቢስት ሆኜ እና እንደ ሉክ ሻው አይነት ድግግሞች ሊያጋጥምሽ ይችላል። ግን በዚህ ምክንያት ብቻ ዞሮ ዞሮ የማንቸስተር ዩናይትድ ደጋፊዎች በሉክ ሻው ላይ ተስፋ ቆርጠው ነበረ። ማንቸስተር ዩናይትድ ሌስ በጀትድ ስለሆነ ወይም በጣም አነስተኛ በጀት ስላለው ሁሉንም በአንዴ ጠርጎ ማስወጣት ስለማይችል የሚፈልጋቸውን ተጫዋቾች በአንዴ እንደ አርሰናል ስምንት፣ እንደ ሊቨርፑል አስር፣ እንደ ቼልሲ አስር ምናምን መግዛት ስለማይችል ይመስለኛል የቆየው እንጂ ብዙም ታምኖበት ብዙም ተፈልጎ አይመስለኝም ግን ይቆጨው ነበር። ይሄደች እና በዘንድሮ የውድድር አመት ካለፉት አመታት በተለየ ሞር ሻርፕ የሆንኩ ይመስለኛል ይላል። ፊል አረገዋለሁ አለ። ራሴ ላይ በደንብ ነው የሰራሁት። ለምን ስለሚቆጨኝ አለ። ሞር ስትሮንግ የሆንኩ ይመስለኛል አለ ሉክሻው እኮ ማለት ሳምሪ ባለፈው የውድድር አመት ካነሳን ባለፉት ሁለት የውድድር አመታት የሉክሻውን ታሪክ የሉክሻውን ቁጥር ብትወስቺ አስራ አምስት ጨዋታዎችን የተጫወተው ካቻምና አስራ ሁለቱ ነው በሊግ ከዛ በፊት ደግሞ አስራ ሁለት ጨዋታ ብቻ ነው የተጫወተው ስምንቱ ነው በሊግ ማለት ነው ፓስቱ ሲዝን ስነማውራር እና የእሱን አጠቃላይ የማንቸስተር ዩናይትድን ቆይታ ስትመለከችው በ20 18 19 40 ጨዋታ የተጫወተበት በ20 221 47 ጨዋታ የተጫወተበት በ20223 47 ጨዋታ የተጫወተበት ነው ትልቁ ቁጥሩ ከዛ በተለይ 2324 2425 ላይ በጣም በቃ የለም ማለት ይቻል። አሁን ግን ዘንድሮ ገና ዲሴምበርን እየጀመርን ባለንበት ሰዓት ላይ ሎክሻው 13 ጨዋታ ደርሷል። ያውም በቤስት ፐርፎርማንስ 13 ጨዋታ ተጫውቷል አይደል? በ13ቱም የመጀመሪያ ተሰላፊ ነው። እኔ አሁን ይህንን ወሬ ያወራውበት ዋነኛው ምክንያት ልንገርሽ፣ አንድ ኦነስቲው ደስ ስላለኝ ነው። ሁለት በሀቅ የራሱን ጉድለት ትኩረት ሰጥቶ ስለተናገረ፣ ሁለት ለማንችስተር ዩናይትድ ክብር ስለገባው፣ ሁለት ዘንድሮ በጣም ድንቅ ነው። በተለይ በበቀደሙ ጨዋታ የሆነ አንድ ታክሉ እስካሁን ድረስ ይመጣል፣ በሀሳቤ እንዴት ውብ እንደነበረ ሶስት ቆጭቶት ራሱን በደንብ አዘጋጅቶ እንደነበረ ቀደም ብሎ ተናግሮ ያንን እየኖረው ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ሊያመሰግናቸው የሚችላቸው የተለያዩ ተጫዋቾች ካሉ ሉክ ሻውን ካፉ መነጠል የለበትም። ጨርሻለሁ። ከዚህ በላይ አልከፈልም። አይ አሪፍ ነው፣ ልክ ነው 2010